ጊዜው ወርሃ ሚያዚያ 1960 ዓ.ም፣ ጋዜጣው ደግሞ ፖሊስና እርምጃ ጋዜጣ። ተመልካቾች በዛሬው የመዛግብት የዕለቱ ትውስታችን አንድ አስገራሚ የወንጀል ታሪክ ወደ እናንተ እናደርሳለን። ታሪኩም እንደዚሁ ነው። ጥጃ የበግ ሌባ መራች ይላል አርዕስቱ ሐምሌ 15 ቀን 1959 ዓ.ም ከቀኑ በ8 ሰዓት በሚሆን ጊዜ በአዲስ አበባ ከተማ ኮልፌ ሰፈር ውስጥ ልዩ ስሙ ጅማ ሰፈር በተባለው ቀበሌ እመት ፈለቀች ሀብተ ማርያም የተባሉት ሴት ንብረት የሆነ አንድ ዳለቻ በግና አንድ ጥጃ አብረው ተሰማርተው ነበር በተጠቀሰው ቀንና ዓመተ ምህረት በጉ ተለይቶ ሲቀር ጥጃው በ8 ሰዓት የጩኸት ድምፁን በማስተጋባት ወደ ቤቱ ተመለሰ ፈለቀች የበጉን መጥፋት በጥጃው አስረጅነት በማወቃቸው ወዳጅ ጎረቤታቸውን ይዘው ከፈለጉት በኋላ በመጨረሻ የኮልፌ ምድብ ወረዳ ፖሊስ ጣቢያ ተረኛ ለነበረው ለወታደር ታቺ በሻ አመለከቱ። ወታደሩ ጥጃው ከማሰሪያው እንዲፈታና እንዲመራ አደረገም። ጥጃው ከማሰሪያው ተፈቶ ሲለቀቅ በጉ ከገባበት ቤት ድረስ ሄዶ በር ባለ መልቀቅ በጩኸት ያመለክት ገባ። ፖሊሱ የቤቱ ባለቤት የሆነችውን እመት ፋንታይ መሸሻ ቤቷ እንዲፈተሽ አደረገ። የእመት ፋንታይ ቤት ሲፈተሽም በጉ አንገቱ ተቆርጦ ቆዳው ሳይገፈፍ ከመኝታ ቤቱ ውስጥ ካልጋው ስር ተገኘ። እመት ፋንታይም በዚህ ወንጀሏ ኮልፌ ወረዳ ፍርድ ቤት ቀርባ መስከረም 11 ቀን 1960 ዓ ም በኋላ ችሎትም ወንጀሉን የፈጸመች መሆኗን አምና በሁለት ወር እስራት ተቀጥታለች፣ ይላል ፖሊስና እርምጃው ጋዜጣ።